ኤች አይ ቪ ካለበት ሰው ጋር ግንኙነት ቢኖራችሁ ኦር ሴክስም ሊሆን ይችላል አርጋችሁ ቢሆን ኤች አይ ቪ እንዳይዛችሁ ልታደረጉ ትችላላችሁ። አዎ ደግሞ አለው ኤች አይ ቪ እንዳይዛችሁ ማድረግ ይቻላል። እንዴት ናችሁ? ሰላም ናችሁ? ፋርማይስት ከሪ ይባላሉ። ዛሬ እስቲ እንዴት አንድ ሰው በተለያየ አይነት መንገድ ለኤች አይ ቪ ቫይረስ ኤክስፖዝድ ሊሆን ይችላል፣ ማለት ሊጋለጥ ይችላል በተለያየ መንገድ። ለምሳሌ በተለያየ አደጋ ምክንያት ኤች አይ ቪ ካለበት ሰው ደም ጋር ተነካክቶ ሊሆን ይችላል ስለት ያለው ነገር ወቅቶት ሊሆን ይችላል። ያው ኮመኑ እና ብዙ ሰው ደግሞ የሚጠቃበት ኤች አይ ቪ ካለች ካለበት ሰው ጋር የሴክሱዋል ኢንተርኮርስ ቢያደረግ ደግሞ ሴክስ አርጎ አጋጣሚ ያለ ኮንዶሞ ባዶ አድርጎ ሊሆን ይችላል። ኤች አይ ቪ እንዳይዞ ማድረግ ይቻላል ማለት ነው። አብዛኞቻችሁ ይሄን ነገር አታውቁትም። አብዛኛው ሰው ተደፍሮም ሊሆን ይችላል። በተለያየ መንገድ ለኤችአይቪ ልትጋለጥ ይችላላችሁ ማለት ነው። ለኤችአይቪ ተጋልጣችሁ ኤችአይቪ እንዳይዛችሁ ማድረግ ይቻላል። እሱም ምንድን ነው? በሳይንሱ አጠራር ፖስት ኤክስፖዠር ፕሮፊላክሲስ ይባላል፣ ወይ ደግሞ ፒኢፒ ይባላል። በዚህ መንገድ አንድ ሰው ኤችአይቪ ካለበት ሰው ጋር ግንኙነት ሊሆን ይችላል፣ ኤችአይቪ ፖዚቲቭ ከሆነ ሰው ጋር ተገናኝቶም ሊሆን ይችላል። በተለያየ መንገድ ለኤችአይቪ ከተጋለጠ በኋላ ሚሰጥ ቫክሲን ኦር ክትባት አለ ማለት ነው። ይሄ የሚሆነው ግን በሶስት ቀን ውስጥ ኦር በሰባ ሁለት ሰዓት ውስጥ ግንኙነት አድርጋችሁም ሊሆን ይችላል ለኤች አይ ቪ ቫይረስ እንደተጋለጣችሁ ሰባ ሁለት ሰዓት ሳይሞላችሁ ነው ማለት ነው ይሄንን ክትባት መውሰድ ወይ ደግሞ መድኃኒት መውሰድ ያለባችሁ ማለት ነው። ይሄን መድኃኒት በሰባ ሁለት ሰዓት ከወሰዳችሁ ኤች አይ ቪ እንዳይዛችሁ ማድረግ ይቻላል ማለት ነው። ማወቅ ያለባችሁ ምንድን ነው ሰባ ሁለት ሰዓት ለምሳሌ አንድ ሰው አንድ ሴት ተደፍራ ሊሆን ይችላል። ተደፍራ ልክ እንደተደፈረች ወደ ጤና ጣቢያ ኦር ደግሞ ሆስፒታልም ሊሆን ይችላል፣ ቶሎ ሄዳ ይህንን መድኃኒት መጀመር አለባት ማለት ነው። መድኃኒቱ ለአንድ ወር ነው የሚሰጠው። ፒ ኢ ፒ ይባላል። ፖስት ኤክስፖዘር ፕሮፍላክሲስ ማለት ነው። አንድ ሰው ከኤች አይ ቪ ለኤች አይ ቪ ቫይረስ ከተጋለጠ በኋላ የሚሰጥ መድኃኒት ነው ማለት ነው። ይህንም መድኃኒት ከወሰደ በኋላ ከኤች አይ ቪ ቫይረስ ሙሉ ለሙሉ ነፃ ሊሆን ይችላል ማለት ነው። ይሄም ለምሳሌ አንድ ስለዚህ ይሄን አውቃችሁ ሁላችሁም ለኤችአይቪ በተለያየ መንገድ ልትጋለጡ ይችላላችሁ። ቆማችሁ ማልቀስ ሳይሆን፣ አሁን አብዛኛው ሰው ተደፍሮም ሊሆን ይችላል፣ የሆነ ነገር ወቅቶትም ሊሆን ይችላል። ወይኔ በኤችአይቪ ተይዥ ያለው ብሎ ሲያለቅስ ነው የምናየው። ማነው ይሄ ሳይሆን ማድረግ ያለብሽ ወደ ሶሌሽኑ ነው። አንድ ችግር ከተፈጠረ በኋላ ችግሩ ላይ ፎከስ ማድረግ ሳይሆን ወደ መፍትሄው መሄድ ስለሆነ ስለዚህ ማልቀስ ሳይሆን ቶሎ ወደ ጤና ጣቢያ ወር ጤና ተቋም መሄድ ነው ያለባችሁ ማለት ነው። ምንም አትፍ ምንም መደንገጥ አያስፈልግም። መድኃኒቱ ለአንድ ወር ነው የምትወስዱት። ከዛ በኋላ ከኤች አይ ቪ ኤች አይ ቪ ካለበት ሰው ጋር እንኳን ትኝታችሁ እንኳን ፍሪ ነው የምትሆኑት ማለት ነው። ስለዚህ ይህን ቪዲዮ ለሁላችሁም ለሁሉም ሼር አድርጉና ቢያንስ አንድ ሰው ብትታደጉ እንኳን